ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ ድኛ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን፣ አልሀምዱሊላሂ በጣም ደህና ነን፣ ደህና ነን፣ ጤናችን ደህና ነን። ግን እናንተ ሰው እየታዘብኳችሁ ነው ውስጥ አሁን ድረስ ዕቃ አልያዛችሁኝም ለምንድን ነው እዚህ እንኳን ኢትዮጵያ ያለ ሰው እየዘየረ ያለው በትንሹም በትልቁም እየዘየሩኝ ነው፣ እናያሉት። ስለዚህ እናንተ ደግሞ ፍሬሽ ቴሌቪዥን መፍጫ ደግሞ በቃ ይሁን ማለት ምን የመብራት ነገሮችን እንድታዙኝ በአክብሮት በተተና ጠይቃለሁ እና በጣም ነው የምወዳችሁ ስለአበረታታችሁን በቃ ስለምሰጡን ኮሜንት አስተያየት በጣም ነው እናመሰግናለን እናመሰግናለን አላህ ያክብርልን በመቀጠል ግን መግዛቷንም እንዳረሱ እላለሁ ዛሬ ደውድ ጋር ሊሄድ ነው ማለት ነው እኔ በጣም ደብሮኛል እዚህ ብቻዬን ቁጭ ብዬ ባየው አይመጣም ባየው ስለዚህ ደውድ ጋር ሂጅ ምን እንደሚሰራ እሱ እኔን እንደሚያፋጥጠኝ እኔ ምጀሱን አፋጥጠዋለሁ ማለት ነው። ስለዚህ አሁን ዳውድ ጋር እንሄዳለን። እኔ ምሳዬንም እንደምትተው እንዴ የበላውበት ምን ማለት ነው? ምን አይነት አባለኝ እኔ እዚህ ሻይ ቡና ምናምን እናም ወደዚህ ያሳያቸው ሻይ ቡና ምናምን እናም አምጥቼ እኮ ይሄ ነው ያልኩት እና በፌር ሙዚየ ስለዚህ አሁን ዳውድ ጋር ሄድና እኔን ምን ሸጥ ምን ሰራሽ እያለ እንደሚያፋጥጠኝ ሁሉ እስኪ ምን እንደሚያደርግ እርግጠኛ ነኝ። ግሩን ሰቀ ወደ ላይ ስልክ እየነካከ ነው እንጂ ቢሆን አሁን ሌላ ምንም ስራ አይሰራም ማለት ነው። የሚያራሩጣው ልጅ ስላለው ማለት ነው አብሮ። ስለዚህ አሁን ሄደን ዳውድ ምን እንደሚሰራ አብረን እናያለን፣ አብረን እናያለን። እዚህ ጋር ማን ጎማለኝ እንደዚህ ነው። ይሰደ ከነሱም ነው ስራም ልጅዋ። ስለዚህ ሄደና አብረን እናያለን ማለት ነው። የዳውድን ስራው ነው ዛሬ አጋልጣለሁ። ባርሰ የማይተመን ነገር ነው፣ የማይተመን የሙሳኪና ኤሌክትሮኒክስ እዛዙኝ እናመሰግናለን። እናመሰግናለን። እንግዲህ ዳውድ እሱቅ ደርሻለሁ። እንደምታዩት መኪና ዋ እዛ ታይቁማለች፣ ሰውም እየታየ ነው። ቆይ ያን ልጁ ይምጣና ይቀርጸኛል

ጨርቆች ይው፣ ጨርቆች ይው፣ ጨርቆች ወላ በአይነት ይው። ዳውድ እንግዲህ ዘመናዊ ምንጣፍ ጨርቅ አዲስ የመጣ ነው። ጨርሶም ዝማዱ ላይ ራሱ የተቆራረጠው። ይህ እነዚህ ጨርቆች አዲስ የገቡ ናቸው። ጨርሰው ይው፣ እኛ የምንሰራው ነው። እንደዚህ ተካያ ምናምን እንሰራለን። ከነዚህ እሱ ልብስ ማለት ያው እኮ እዛ ውስጥ አለ እ እሱ አይሆን አይደለ? ይሄም ይሄን ታረጋግና ከፈለግሽ በዚህ። አዎ፣ እና ዳውድ መጋረጃ እያለቀ ነው፣ ካጠገብሽ ጋር አልጋ ልብስም ያው እንደምታየው አለ፣ መጋረጃ አለ፣ ይሸጣል። ከስር ከሚሸጠው እኛ ደግሞ ከስር መልሰን እንሰራዋለን። አይሹ አዎ፣ አንዴ ሸጠን ነው ምን ዞሮ ዞሮ የተካ ዞሮ ዞሮ ዘጭ ያለ ልብስ ስትፈልጉ እኛ ምርጫችሁ አድርጉ። ይሄው ሴሪ በቃ የምናመጣው ሁሉ የተሟላ ልብስ ነው የምናመጣው። ይሄው ይሄው፣ ወላሂ ከዛ እንደገና ከዛ እንደገና ደሞ ምንጣፍ ቤታችን ደሞ ምንጣፋችን ይሄው ይሄው፣ ምንጣፍ ሞልቷል እዚህ መምረጥ ይኸው አሳያችኋለሁ በደምብ። ይኸውና ምንጣፍ ማለት ምንጣፍ ሞልቷል። ሶስት በአራት ናቸው እኮ ዞሮ ዞሮ ባለው አየር ዳወር ዘመናዊ ምንጣፍና መይስ እንግዲህ ይህን ይመስል ማለት ነው። ጨምሮ ጨማምሮ ይስጠን። እንደምትመለከቱት እንግዲህ ይሄ አንዱ ጣቃ እንግዲህ እንደምታወት ነው። አንዱ ጣቃ ውስ እንግዲህ የሚያክለው በዚህ አጋጣሚ ብዙ ሰዎች ቅስማቸው የሚሰበር ምናምን አለው ውስጥ ወደዚህ ልዙር። በአንዳንድ ነገር ምክንያት ሰው አናምንም ምናምን የሚሉ አሉ። የኔባል ደግሞ ባሌ ስለሆነ ሳይሆን ወላሂ ለአዚም ዳውድ ለምን ሁለት መቶ ብር አንድ መቶ ብር አትሆን ትርፍ ካላት ትርፍ አላችሁ ይላል። የሻይ ከተባለ የሻይ ይባላል እንጂ ከዛ ውጭ የሰው ገንዘብ አምስት ሳንቲም ዳውድ በልቶ ብናል የሚል ወላሂ ለአዚም ይምጣል። እና ስለዚህ በታማኝነት በነአረቢያ መዚስመርጦ ጨርቅ ከኛው መምረጥ ትችላለች። ይህ ዘመናዊ አዲስ የመጣ ልብስ በጣም ወፍራም ወፍራም የሆነ ልብስ ነው። ተመልከቱት። ወላሂ ቆዳያ የሆነ ወፍራም የሆነ ልብስ ነው እንደምትመለከቱት ልብሱ ማለት ነው። በጣም ወፍራም ኔ እንዲን ብጭ ብጭ አይደለም ያስደነግጣል እሺ የእኔ ያስደነግጣል። እኔ ሲሸጥ ነው መለ ነው። ለማንኛውም ስለጎበኝሽ እንዴ! ትልቅ ነገር ነው ያሽው ኤሌክትሮኒክስ ያለ ነገር ነው። አያችሁ ሲያምር ልብሱ፣ አያችሁ ሲያማምር። እውት እንዲ አለ በቃ አበባ ቅጠል ምናምን የተሰራ ነው። አንደኛው የውጭ ክርስቲያን ተና ወደዚህ ጠጋባ ከጨርቁ ጋር ሳይሄ ራሱ በጣም ነው ሱፍ እየመሰልከኝ ልላብስህ የምፈልገው ወላይ፣ ተመልከችው። እንግዲህ አንደኛ ይህም አልሙኒየም መንሽ ማሳያችን ነው። እንደምትመለከችው እንሰራለን። አዘዙን ያው፣ ስለ ጎበኘሽኛቸው ከልብ እናመሰግናለን። የአሁርቲ ዘመናዊ ምንጣፍና መጅልስ፣ መጅልስ አረቢያን መጅልስ። አሁን ደግሞ በአካል እየመጡ እያዙ ነው። አንድ ነገር ንገራችሁ የፈለጋችሁትን ቃ በአካል ማዘዝ የምትፈልጉ እኛ በአካል መታችሁም መዘዝ ሁኑ፣ ቶሎ በአካል ከዚህ በላይ ምን አርጎ ላ እያዘዙ ነው በአካል መታ። አዎ ወላሂ ላዝም እያዘዙ ነው። ከየትም ሀገር መጥተው በአካል መጥተው እያዘዙ ነው። በኦንላይን እያዘዙ ነው። ስለዚህ ምት ሆኑ። በቃ ቦታ አለን፣ እኛ አድራሻ አለን። ከአንድም ሁለት ሶስት ሱቅና አለን። አሁን እዚህ ጋር ይኸው ጨርቃለን፣ ምንጣፍ አለን። ለያችሁት አረቢያ መጅሊስ አለን። አውላቤ ፈርኒቸር አለን።